ሰፊ የትንሽ ልብስ መጥቻለሁ። እዚህ ከአንተ ጋር መኖር ይፈልጋለሁ፣ ለዛ ነው የመጣሁት። አንቺ ግር ብሎ ማየትንም ብቻ ሳይሆን ወንድ ቢገኝ የቆሙት ወንድ ቢሆኑማ በጥፊ ራስሽን እስከምትስቺ ድረስ ነበር ማጋጨት የነበረባቸው ማለት ነው። አንቺ ስድ ስዳደግ ማለት ነው። ይሄ ነበር የፈራ ነው። ሆድ ያበበውን ብቅል ያወጣዋል ይላል እኮ ያገሬ ሰው ማለት ነው። በፕራንክ ሰበብ አሳባሽ አምጣዋ፣ አንተ ተሸክማ እንግዲህ ወደ ጋሽ አብርሃ ቤት ገብታለች ማለት ነው። ቤተሰብ አሁን የቀረን አንድ ነገር ነው። የቀረን አንድ ነገር ነው። እሱ ምንድን ነው? በደንብ አድርጌ የምነግራችሁ ና ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እናንተ ተነፋፍቀናል እንግዲህ እየጠፋሁ ነው በአሁኑ ሰዓት ማለት ነው። ሌላው ሩታዬ ትላንትና እንግዲህ ከቤተሰቦቿ ዘና ፈታ ብላ መታለች። ሩታዬ ከቤተሰቦችሽን ስለተቀላቀልሽ እጅግ በጣም ደስ ብሎኛል። እንኳን ደስ አላችሁ ግሬስ ፋሚሊዎች። በሱ ዙሪያ ላይ በደንብ አድርጌ አንዳንድ ነገሮች የማወራው ይሆናል። ላይክ ሼር ሰብስክራይብ ያደረጋችሁ እስከ መጨረሻው ከእኔ ጋር ሁኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለሳናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰቡ ናችሁ፣ ላይክ ሼር፣ ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰገናለሁ። አላህ ያክብር ላይ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ውዶች። እዬ እንግዲህ የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአቶ አሸብርና እንግዲህ የሜዳዋ አህያ ቪዲዮ ነው ማለት ነው። እንግዲህ እንዳያችሁት እትዬ ሄርሜላ ሄርሜላ አላልኩም። የሜዳዋ አህያ እንግዲህ ሻንጣዋ ሸክፋ ወደ ጋሽ አልቅበት ቤት ሄዳለች ማለት ነው። የዘፈን ዳርዳሮ እስክስታ ነው ይላል ሀገር ሰው ማለት ነው። በተደጋጋሚ እንግዲህ በፕራንክ መልክ እያሳየች እናያለችው ማለት ነው። ስራዋ በተግባር እያሳየች ትገኛለች። ሰሞኑ እንግዲህ ፕራንክ ነው ብላ አብራ ተኝታ ተጋድማ ተነስታ ፕራንክ ነው አለችን ማለት ነው። እኛ ልትፎክር ትራስ ትርፍ ትራስ አጠገቡ አስቀምጣ ማለት ነው። አሁን ደግሞ እንግዲህ በውስጡ ያሰበችው ነው ይሄ በቃ ከሱ ጋር በዚያ ጋጣሚ አበራ ለመሆን ስለፈለገች ሻንጣዋን ተሸክማ ሄዳ እንግዲህ እኛ ፕራንክ እንደሆነ ነው እያታለለችን ያለችው ማለት ነው። ነገር ግን ይሄ ፕራንክ አይደለም፣ ቤተሰብ ያቀደችው ያሰበችው እንዲታወቅላት ፈልጋ ነው። ርካሽ ማለት ነው። እኔ እኮ በጣም ግርም የሚለኝ የሩታ ፎቶዎች ራሱ ከግድግዳው ላይ አንድ የጎደለ ነገር የለም ማለት ነው። አንቺን ከፍ ማለት ነው። አንቺ ዶንቆሮ ለስምሽም እንኳ ለሴትነትሽን እንኳ ትንሽ እንኳ ማታስቢ ድና ቁርት ማለት ነው ያሰብሽው ነው። አሁን አንድ ነገር ቀርቶሻል፣ አንድ ነገር ቀርቶሻል። እንግዲህ አብረሽም እንዳደርሽ አሳይተሽናል። ሻንጣውም ሸክፈሽ እንግዲህ ዛሬ ቤቱ ድረስ ሄደሻል ማለት ነው። አሁን አንድ ነገር ነው የቀረሽ፣ እሱም በጉጉት እየጠበቅንሽ እንገኛለን ማለት ነው። እሱ ምንድን ነው መቼም እኮ አታረጊውም አንለም እኮ አታረጊውም፣ አንለም። በዚህ አጋጣሚ አይዲያም ጭምር ነው እየሰጠኋቸው ያለሁት ማለት ነው፣ እናንተ ዶንቁሮች ማለት ነው። አሁን በአብርሃም አረገስኩ ማለት ነው ይቀርሽ። እሱም በቅርብ ቀን እናያለን። አረገስኩ ማለትሽ አይቀርም አንቺ ወራዳ ማለት ነው። ደግሞ እኮ በጣም ገረመኝ እኮ በውስጥ የምታበረታቱኝ እህቶች ለካ አላችሁ ለካ አላችሁ። በዚህ አጋጣሚ እኮ ተናገረችባችሁ። ለካ ዝሙትን የምታስፋፉ እህቶችም አላችሁ። በርቺ፣ ጎብዢ፣ ግፊ እያላችሁ እያበረታታችሁ ያላችሁም አላችሁ። ሆዴንሶች ማለት ነው። እኔ በጣም ነው ያዘንኩት ለእናንተ ማለት ነው። ለእናንተ በጣም አዘንኩኝ። ዝሙትን እንዲስፋፋ የምታደረጉ በርቺ ብላችሁ የምታበረታቷት ማለት ነው። እንዶ ምን አለበት በርቺ ብላችሁ በእንደዚህ አይነት አስቀያሚ ስራ ከምታበረታቱ ማለት ነው። ቤተሰብ እውነቴን ነው የምላችሁ፣ እንደ ሀገርም እንደ ሕዝብም ብንወያይ ማለት ነው። እንዶ እንደዚህ አይነት ዝሙት እንደዚህ አይነት አስቀያሚና አጸያፊ ስራ ከምትሰሪ በቃ በጥሩ አይዲያ ነይ፣ ለአንቺ ለወደፊትም ጥሩ አይደለም፣ ለምትወልጂውም ልጅ ጥሩ አይደለም። ይሄ እኮ የሚቀመጥ ነገር ነው ጎግል የሚይዘው ነገር ነው ብላችሁ ብትመክሯት ምን ነበረበት? እንደው አይዞች በርቺ ያላችሁ በውስጥ የምትመክሩኝ ለዛሬ ስራዬ ጉልበትና ብርታት ነው የሆነኝ። አህያ ለየትኛው ስራሽ ነው ደግሞ ብርታት የሚሆንሽ? ለዝሙትሽ እ ለዝሙትሽ ነው ብርታት የሆንሽ? ደግሞ ያሰብሽው ነገር ነው ይሄ። በቃ እ ደባል ከወንዶቹ ጋር እናንተ እንደምትኖሩ ከእናንተ ጋር አብሬ እንድኖር ነው የምፈልገው አላለችም? ምን ነው አብርሃም ከአብርሃም አልፈሽ ደግሞ እነ እዩ ልትደፍሪያቸው ነው እንዴ? ከነሱ ጋር አብረሽ ለመ እዩ እኮ ምን አለበት? እኔ ያንተ እያለህ እኮ ማውራት አልፈለግኩም ነው። የሆነ ነገር ሌላ ትስላል እንዶ ባልካት እንዶ፣ እዩ በጥፊ በጠፈጠፍካት ይች ርካሽ ሴትዮ ማለት ነው። በጥፊ ሶስት መቶ ስልሳ ዲግሪ እስከሚሽከረከርባት ድረስ ባደረካት ማለት ነው። እኔ ደስ ባለኝ እቺ ርካ ሻንጣ ሸክፋ፣ ይሄ ለማድረግ የፈለግሽው ነው፣ ልታረጊ የፈለግሽው ነገር ነው፣ በፕራንኩ መልክ ያሳየሽን ማለት ነው። ነገ በስነስርዓት ገባሁ ብለሽ እንደምትመጪ እርግጠኛ ነኝ። በቃ ሻንጣዬን ይዤ ልገባ ነው አሁን አርግዣለሁ ብለሽ እንደምትመጪ እርግጠኛ ነኝ። አንቺ ተንከሲስ ማለት ነው። አንቺ ተንከሴ እውነት ነው። አንቺ አንቺ ምን ጉር ነሽ? ምን ጉር ነሽ? ምን ጉር ነሽ? አዲስ አበባ ተመልሳችኋል ወይ ብላችሁ እንዶ የምትደውሉልን አላችሁ። አሁ በሰላም ስራ ፈቱላ፣ ምን ስራ አለባቸው? ይሄኔ በዓል እንኳ እንኳን አደረሳችሁ ቤተሰቦች ብለው እኮ የማይደውል ሁላ ነው እናንተ፣ ሊያሽቃብጥና ሊያሽቋልጥ የሚደውለው ማለት ነው። እኔ እኮ እንደዚህ አይነት የምትደውሉ የመደቀመሞች ወይ ደግሞ አንዳንድ ሴቶች ግን በጣም ነው የምታሳዝኑኝ ማለት ነው። እስኪ ለራሳችሁ ወቁ፣ ለቤተሰቦቻችሁ ደውሉ። ለእነዚህ ደግሞ ባለጌዎች በሰላም ደረሳችሁ አልደረሳችሁ እያላቸው እዚህ የምትግማሙ ግሞች ማለት ነው። ለማንኛውም እጭ እናንተ ጉዳይ እኮ ተወርቶ ተወርቶም የሚያልቅ ነገር አይደለም። እንደው እኮ አፌ የተሳሰረ ሌላ። ወደ ሩታዬ ስመጣ ትናንትና እንግዲህ እጅግ በጣም ደስ ብሎኛል እውነት ለመናገር ቪዲዮ ለመስራት እየፈለግኩኝ መስራት አልቻልኩም፣ ማለት ነው ምክንያቱም ትንሽ ስልክ እያስቸገረኝ ይገኛል፣ ማለት ነው። በዚህን ሰዓት በጣም ተቸግሬያለሁ። ለዛ ነው መጠፋው እንጂ ለምንም አይደለም ማለት ነው። ቤተሰብ እንደ በፊቱ ቶሎ ቶሎ መምጣት አልቻልኩም። በቃ ምቀኛ ሆኖብኛል ማለት የምቀኛ ሰፈር ሆኖብኛል ማለት ነው። ስልክ እምቢ ብሎኛል፣ እናም ለዛ ነው። ቤተሰብ አይቼ ግን በጣም ነው የተለሰትኩት ማለት ነው። ሩታዬ እንኳን ደስ አለሽ፣ እንኳንም በእናት በአባትሽን እቅፍ እንኳን ገባሽ። የእውነት እጅግ በጣም ደስ ብሎኛል። ከአባቷ እና ከእናቷ አጠገብ በመካከላቸው ገብታ ዘና ስትል ስላየኋት በጣም ተደስቻለሁ። በዚህ አጋጣሚ ማለት ነው አቤት አባትዬ ንግግራቸው እንዶ ረጅም ዕድሜ ከጤና ጋር ይስጣቸው። እናት አባትሽን እንደው የምለው ማለት ነው። እርግጥ ያሉ ጨዋ ንግግራቸው እጅግ በጣም ደስ የሚል ማለት ነው። የሆነት አባትዮ በጣም ነው የምወዳቸው። በዚህ አጋጣሚ ማለት ነው በጣም የተረጋጉ ናቸው ማለት ነው። እናም ለአባታቸውን ረጅም ዕድሜ ከጤና ጋር ይስጥልን። ሩታያንችን ወደን ማንም መጥላት አንችልም እና ያው ለእናትሽ ለአባትሽ ረጅም ዕድሜ ከጤና ጋር ተመኝቻለሁ። እንደዚህ ገብተሽ ከቤተሰቦች መካከል ሆነሽ ማዕድ ስትቋረሽ ስላየውሽ ምጅግ በጣም ደስ ብሎኛል። የእውነት የግሬስ ፋሚሊዎች እንኳን ደስ አላቸው። የብዙዎቻችሁ ምኞት ነበረ። በእርግጥ እኔ ያውቃለሁ ቤተሰብ ይህናክል እንትን አላልኩኝም። እኔ ያውቃለሁ ምን እንዳለ በደንብ ጠንቅቄ ስለማቅ ብዙ የሚያናክል አልሆንኩም። ማለቴ ስላችሁ ለእኔ አልጓጓሁም። ለምን ከቤተሰቦቿ ጋር እንደምትገናኝ ሄዳም እንደምዛ መቀየራቸው ስለማቅ ማለት ነው። ከዚህ በፊት ምን ላይ ላይ ተናግሬ ያለው ሩታ ቤተሰቦቿ ጋር እንደምትሄድ፣ ቡታጀራ እንደምትገናኝ ከሷ ጋር እዚህ ሶሻል ሚዲያ ላይ በቪዲዮ እንደምናየው አይደለም። ሁሉ ነገርም የተለያየ ነው። ከካሜራ በስተጀርባ ብዙ ነገሮች አሉ እያልኳችሁ ነበረ እናም እንግዲህ ያው ብዙም እንትን አላልኩም። አንዳንዶቻችሁ የማታቁ ናችሁ። እውነት ከቤተሰቦቿ የማትገናኝ ምናምን መስሏችሁ ለምትጨነቁ ነው። እናንተ ትላንትና እንትን የሆነባችሁ ማለት ነው። እኔ እንኳ ብዙም እንትን አላልኩኝም። ብቻ ኦዲንሱ የሚጨነቀው ኦዲንስ እሷ ከቤተሰቦቿ ጋር ሆና በማየታቸው እጅግ በጣም ደስ ብሎኛል ማለት ነው። ሩታዬ እንግዲህ በሰላም ወልደሽ ልጅሽን ለመታቀፍ ያብቃሽ ነው የምለው ማለት ነው። እሱ ብቻ ነው የምመኘው። እናንተ በሱ ዙሪያ ላይ አሁን ደግሞ እርግዝናዋ፣ ትናንትናም ራሱ ፎቶን የለቀቀችው አርተፊሻል ነው ማለት ጀመራችሁ። እኔ ማዛሪ ዛሬ ወደ ቦታ ላይ አይቼ እንደው ብግር፣ እናንተ ምንድን ነው እናንተ፣ ምን ጉዶች ናችሁ? ምን ነው እንደው በፈጣሪ ስራ ነው ካልገባው፣ እኔ ነኝ እንደ እጅ ስራ ወይም ደግሞ እንደ እንስራ በጭቃ ብኩች የሰራሁት አላችሁ። እናንተ በሰላማችሁ ነው? ግን በፊት አርተፊሻል ነው ስትሉ፣ እሪ ስትሉ ቆያችሁ። አሁን ደግሞ ጨራሽ እናንተ እንድታምኑ ብላ እንደዛ ሆና ስትመጣ ደግሞ ዙም አድርጋችሁ ዩ አርተፊሻል ነው ማለት ጀመራችሁ። ለነገሩ የቀና ብዙ ያወራል። እናንተ ምቀኛ፣ የምቀኛ ሰፈር ልጁላ ማለት ነው። እንደ ምን አለበት በቃ ተሸንፋችኋል። እንዲሁ በሰላም ወልደሽ በሰላም ልጅሽን ለመታቀፍ ያብቃሽ ብትሉ ማለት ነው። ምድረጥና ዣሙላ። ለማንኛውም ቻው፣ ላይክ ማድረግ እንዳትረሱ።